ጳይቢ ሰሞኑን እንግዲህ አዲስ የመጣ አጀንዳ አለ። ዘውጁና ዘውጁና ዘውጁና። በዚህ ዙሪያ ላይ እንግዲህ ሁሱ ላይ በነበረበት ሰዓት እህቶቻችን ገብተው ለአስያና ለሀቢባ ይሄን መልክቴን አድርሱልኝ። በያዉት እንኳ በግድ እንደውታ አድርጉልኝ። ሰሞኑን ትዳር ማገናኘት ጀምረዋል። እኔ ስለምን ይቅርብኝ እፈልጋለሁ። አንድ ከወሉ አለችኝ፣ አንድ ከሐዋሳለች ጭማሬ ነው። መስፈርት ልናገር ነው የምትወልድ መንታ መንታ እድሜዋ ከሰማንያ እስከ ዘጠና ቦር ቦሩ ኢንሻአላሁ ተዓላ አው እናጋባለን አላህ ሱብሃነሁ ወተዓላ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾች እንዳምናላችሁልኝ ዛሬ በአዲስ ቪዲዮ መጥቻለሁ ሰሞኑን ሰሞኑን አዲስ ነገር እንግዲህ በሶሻል ሚዲያ በተለይ ደግሞ በቲክቶክ አዲስ ነገር መጥቷል እሱ ምንድነው ዘውጁና ነው ዘውጁና እንግዲህ ትዳር አገናኝ ያው ባገናኝ ስትገናኙ ማለት ነው፣ መገናኛ እንደዚህ መገናኛ ማለት ነው። ውይ በጣም የከበደኝና የሚገርመኝ ነገር እኔ እያፈስኩና እየሳቅሁ ነው የማልፈባቸው። ምክንያቱም በሶሻል ሚዲያ ቀርቶ የከሌ ልጅ አይ የከሌ ልጅ እሱን እኮ ብታገቢው ተብሎ ያ ሰው እንኳን እንደተባለ እንኳን አይገኝም ማለት ነው። ስለዚህ አሁን ላይ ያለው ነገር ተጣርቶ እንኳን በማይሆንበት ጊዜ እንኳን አሁን ላይ እህቶቻችንን አደጋ ላይ እየጣሉ ያሉ እንደነ ሀሊማ እንደነ አስያ አይነቶች ማለት ነው፣ ሊያስቡበት ይገባል። ይሄን እንግዲህ በኡስታዞች በሁሱ በተለያዩ ኡስታዞች እንደ አይነት ነገር መስራት ትክክል አይደለም። አካሄዳችሁ ተሳስቷል እያሏቸው ይገኛሉ እስኪ ቪዲዮዋቸውን ሰምተን እንመልሳለን አብራችሁን ቆዩ እናንተስ ሀሳብ አስተያየቶች ኮሜንት ላይ አስቀምጡልኝ በቲክቶክ መዘዋወጂ በሶሻል ሚዲያ መዛዎች አንዱ አንድ ቦታ ሆኖ በጭራሽ ቤተሰቡ ሳታቅምን ሳይታወቅ ምናም ስልክ ተለዋውጦ ስላወሩ ብቻ ተዳሩ እንዴት ነው እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ ወደ ቪዲዮችን እንሄዳለን። ሰሞኑን እንግዲህ አዲስ የመጣ አጀንዳ አለ ዘውጁና ዘውጁና ዘውጁና። በዚህ ዙሪያ ላይ እንግዲህ ሁሱ ላይ በነበረበት ሰዓት እህቶቻችን ገብተው ጥያቄ ጠይቀዋል። ሁሱ ምንድን ነው መልሱ በዚህ ጉዳይ ላይ የሚለውን አብረን ሰምተን እንመጣለን። እኔም መልእክት አለኝ ሁሱ እንስማ የምናለቅ ሰው አሁን ደግሞ ዘውጁና መጥቶ እሷ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። አንዴ እነዚህ እነዚህ ምድረ ጃሂሉት ናቸው። ይሄ ፕሮግራም የጀመሩት ሰዎች እንዳትቀላቀሉ፣ ሙስሊሞች፣ አዳራ ይዛከለ ላኢላህ ኢላላ። ሰለ እነዚህ ሰዎች እያጠፋቸው ነው። ሁለተኛ እንዳይነበታ አትገኙ፣ ሙስሊሞች፣ ስለ ዲን አታስተምሩ። የምታስተምሩ ነው ስታጡ ጊዜ እየሰበሰባችሁ እንዲህን እያደረገ እንትን ትላላችሁ አይደል? ፍቱ ሙስሊሙን ስለ ዲኑ ይማርበት እውቀት ካላችሁ አስተምሩ፣ ከሌላቸው አዳምጡ። አሁን ይሄን እንሰራለን የምትለው ዳዮች ዱዓት ካላቸው አቋርጡት። ይህ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ታውት ለዚህ ሶስቱ እዚህ ላይ እኔ ስጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብሎ የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሜዳ ላይ እንትን እያሉ። እኔ አንደኛ ጥያቄ ነበር የምን ተፍሲር ናቸው? ዘመናዊ ሸንጀና ነው ነው በኢንቦክስ ይጅን ጀንዳ ብትሉት ይሻላል። ይሄ እዛው ይታወቃሉ። ከዛ በኋላ ኢንቦክስ ላይ አውሩ ይባላሉ። እንዴት ነው አንድ ሴትና አንድ ወንድ ከተቀመጡ ሶስተኛው ሸጣን አደለ እንዴ? ሴት ልጅ የተከበረች ናት። አንድ ሴት ልጅ አንድ ወንድ ልጅ ማግባት ሲፈልጋት ቤተሰቦቿ ጋር ሂዶ በስነስርዓት ጠይቆ ከቤቷ በክብር ነው ይዟት መሄደው። እ እንደዚህ ኢንቦክስ ላይ ሂዶ ተጀንጅኗት ወይ ወደ ሌላ ነገር ስንት ነገር። እኔን ግን አንድ ነገር ልንገራችሁ። ነገ እንደዚህ ኢምቦክስ ላይ ሄዳችሁ ተጀናጅ ብራችሁ ተበልታችሁ ወይ የሆን ነገሩ ናቸው፣ እኔ ጋ እንዳትመጡ። እዛ የዳራችሁ ሰዎች ጋር እነሱ ጋር ሄዱና እዛው ችግራችሁ ፍቱ። ወደኛ እንዳትመጡ። እና በዚህ ጉዳይ ላይ ዑለማዎች ኡስታዞች በደንብ መልእክት ማስተላለፍ አለባቸው። ይሄ በጣም የሚያሳዝን ነገር ነው። እና ስለዚህ ኡስታዞች ሁለማዎች በዚህ ጉዳይ ላይ በደንብ መልእክት አስተላልፉ፣ በዚህ ጉዳይ ላይ ደርሰጡ። ይሄ ነገር እንዴት እንት ይታያል የሚለው ቪዲዮ እንሻ አላህ ተዓላ። አዎ እናጋባለን። አላህ ስብሀነሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አናል። ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረቅ አላህ ሱብሀነሁ ወተዓላ ሱረቱ ኑር ላይ በተከበረው ቃሉ ወአንድም ለአያማ ሚንኩም ወሶሊሂነ ሚን ዒባዴኩም ወኢማኢኩም አጋቡ ዙሪያችሁ ላይ ያሉ ወጣቶችን ያላገቡትን ከማን ከባሮችን ጀምር። ስብሓነ አለ አላህ ስብሓነ ወተዓላ ትእዛዝ ልብ ብላችሁ ተመልክቷል። አንድ ሰው ካላገባ ምን ውስጥ ይገባል? ወንጀል ውስጥ ይገባል። ዚና ውስጥ ይገባል። ዚናን ደግሞ አላህ ስብሓነ ወተዓላ እንዳትቀርቡ ነው ያለው። ከዛ ምን አለ ወኢን የኩኑ ፉቀራ

በእጃቸውሁ ስር ያሉትን የቲሞችን ሐቃቸውን መጠበቅ አንችልም ብላችሁ ከፈራችሁ እሷን ለሌላ ዳሯትና እናንተ ደግሞ ደስ ያላችሁን ሁለትም ሶስትም አራትም አግቡ ነው ያለን። አላህ ስብሓነሁ ተዓላ ነቢዩ ሰለላሁ ዓለይሂ ወሰለም በሐዲታቸውም እንዲህ ብለዋል፣ መን ስተጣዕ ሚንኩም ልባአተ ፈልየተዘወጅ። እናንተ የሙስሊም ወጣቶች ሆይ ማስተዳደርን የቻለ ሰው ያግባ ብለዋል። እንዴት መግባት እንዳለብንም ነግሮናል። ላ ኒካሓ ኢላ ቢወልይን

ይሄ አንቀጽ እያዘዘ ያለው ማንን ነው? ይሄ አንቀጽ እያዘዘ ያለው አውሊያል አምርን ነው። የሴቶቹን አባት፣ ወንድም፣ አጎት አጅዳድ ወይም አያቶችን እያዘዘ ያለው ወይም ደግሞ አስያዶችን ማለት ነው። የባሮቹን ባለቤት ማለት ነው። ወይም ደግሞ የባሮቹን አለቃ አንቀጽ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው። ወይም ደግሞ የባሪያዎቹ አለቃ ነው ያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፈው አላህ አማኞቹን አዛቸዋል አጋቡ በማለት ብለው አድረሻው የማይታወቅ ሰው ባል አድረሻ ብቻ አይደለም፣ ባል አድረሻ ብቻ አይደለም። ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዜና መጣራት ወይም ወደ ፉህሽ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩ። ታምጥቶ ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው ወይም ደግሞ ማን ተሕተ ዊላየቲኩም በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘው። እናንተ ጋ መታ ወይም እናንተ ጋ መጥቶ ታብታብ ስላደረገ ቤተሰብ ልትሆኑ አትችሉ። ይሄ ብቻ አይደለም፣ አብሰው ግለሰቧ እንኳን የአማኞቹ ሴቶች ማጋባት አይደለም ልጇን መስጠት አትችልም። ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም በሸሪያችን ማለት ነው። ለሴት ልጅ ወሊይ የሚሆነው ንካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ነው፣ ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው። ወለው ወይ ነዓላ። ሌላኛው ደግሞ የሐራም እንድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ያውሩ ነው የሚባሉት ሴትና ወንድም ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ ላ የኽልወነ ረጁሉን ቢምረአትን ኢላ ወሳሊትሁማ ሸይጣን ብለዋል ሰለላሁ ዓለይሂ ወሰለም። አንድ ወንድ ልጅ

ውከመቃለ ነቢዩ ሰለላሁ ዓለይሂ ወሰለም ይላሉ። ነቢዩ ይህ የመሃይምነት መንገድ ነው፣ ከናንተ በፊት የነበሩትን ሰዎች መንገድ ገና ትከተላላችሁ። ሽብረን ብሽብሪን የሚላለ ሽብረን ብሽብሪን ዚራዕን ብዚራዕ ትከተላላችሁ፣ ማለት እዚህ ጋር ትዕዛዝ አይደለም፣ ተጠንቀቁ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሓላል ያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀል እና አደባባይ ላይ ደግሞ አምጥቶ የሚሰራ ወንጀል እኩል አይደለም ካለ ነቢዩ ሰለላሁ አለይሂ ወሰለም። ኩሉ ኡመቲ ሙዓፈን ኢለ ልሙጃሂሩን ብለዋል። ሁሉም እመቶቼ ወንጀላቸው ይተውላቸኋል ይማርላቸዋል፣ ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሐላል መዳረሻ እያደረጉ አይደለም። አላህን ፍሩ። የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሃነሁ ወተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁና ዘውጁና ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው። መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረበኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ ሁለት መቶ 3መቶ ሰው ፊት ለፊት ተቀምጠው ስምን ቁጥር ነኝ ጥቁር ነኝ ቀይ ነኝ ወፍር ነኝ የሚባለው ረዥም ነኝ አጭር በጣም የሚገርመው ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ነዝረ ሸሪያ ሐላል ያደረጉት ለሚያገባት ሰው ብቻ ነው። እዚህ ላይ እየተደረገ ያለው ደግሞ ሚሰማት የሚያዳምጣት ሁሉ እያያት ነው ማለት ነው። ፈኢዘን ምን አይነ ለኩም ሃ ሸር አላሁመ አሪና ልሓቅ ሓቃን ወርዙቅና ትባ ወአሪና ልባጢለ ባጢለን ወርዙቅና ይትናባ። ሌላኛው በሷ አረዳድ ስንሄድ ቁርኣን የሚለው የናንተን ባህሪያ ነው የሚለው እነዛ ስር ተሰብስባቸው ያላቸው ሰዎች እናንተ የእሷ ባሪያ ናቸው እንዲ ሰራተኞቻችሁም ይላል እያለች ነው እና እናንተ የሷ ሰራተኛ ናቸው? ነው ታፕታፕ ስለምታደርጉላት ሰራተኛ